ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። በቅድሚያ አማር ዜናዎችን እነግራችኋለሁ። በአማራ ክልል ጎጃም፣ ሸዋ፣ ጎንደርና ና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረጉ ውጊያ ተባብሰው መቀጠሉ ተሰምቷል። በአገዛዙ ጦር በኩል ሆነ በፋኖ ኃይሎች በኩል አመራሮች ጭምር የተገደሉባቸው ከባድ ውጊያዎች መደረጋቸው የታወቀው የአገዛዙ ጦር በኩሉ በምስራቅ ጎጃም ዞን አምስት ወረዳዎችና በሰሜን ወሎ ዞን ኪራና ቀጠና በህገ ወጥ መንገድ ሲንቀሳቀስ የነበረ ጽንፈኛ ቡድን ላይ ሰብዓዊና ኪሳራዊ ቁስ አድርሻለሁ ሲል አስታውቋል። ቀዳሚ ዜናችን ይሆናል። ፊልድ ማርሻል ብራንጁላ ከኤርትራ ጋር ቀይ ባህርን በመጋራት ለመጠቀም አቅድን አልተሳካልም አሉም። ፊልድ ማርሻሉ በተጨማሪም በሶማሊያ አልሸባብ እንደግፈው እንዲሁም በሱዳን ደግሞ ተቀጥረው የሚሰሩ ኢትዮጵያውያን አሉ ያሉ ሲሆን ከአልሸባብ ጋር ባደረግነው ውጊያ ኢትዮጵያውያን እንደመሳስን ሲሉም ተደምጠዋል። ግብፅና ሳውዲ ሄደው በተቃራኒው እሳቸውና መንግስታቸው ሊቀጥሩት ያጡት ሰው እንዳለ የተናገሩት ፊልድ ማርሻል ብርሃኑ ጁላ ኤርትራና ቀይ ባህርን በተመለከተ ሲናገሩም በሰፊው ተደምጠዋል። ኤርትራን በተመለከተው ነግራችሁ ታዲያ አሁን ኩርፊያ መጥቷል፣ መወራጨትም አለ ብለዋል። በሌላ በኩል በአሁኑ ሰዓት ታዲያ ኢትዮጵያን የቅጥረኝነት መንፈስ ገብተዋል ማለት ሲሆን እጁል ተደምጧል። ይህንንም በዝርዝር እናያለን። መንግስት በራሱ ዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ ያቁም የተባለው ስህተት ነው ሲሉ የአሜሪካን አምባሳደር ተናገሩም። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ከዚህ በፊት ባለፉት ሳምንታት የተናገሩት ንግግራቸው በአስተዳደር ስህተት የተናገሩት ነው ማለት ክደዋል። በዝርዝር እናያለን። ጋዜጠኛ ተስፋለም ወልደየስ በስድስተኛ ቀን ከእስር መለክቱ ተሰምቷል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱን ጠበቃው አስታውቀዋል። ጋዜጠኛው በተለያዩ ችሎቶች እንዲፈታ ተወስኖለት የነበረ ሲሆን፣ እስከዛሬው ድረስ ግን ሳይፈታ ቆይቷል። በዝርዝር እናያለን። እስራኤል በኢራን የኒውክሊየር ዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት መፈጸሟን አስታውቃለች እስራኤል በኢራን የኒውክሊየር ስፍራዎችና የጦር አዛዦች ላይ ያነጣጠሩ እና ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ሚኒስትርን ያስታወቀው ተመልካቾቻችን አብራችሁ ስትቆዩ እነዚህና ሌሎች መረጃው ያሰማላችሁ ወደ ዝርዝሩ አልፋለሁ በአማራ ክልል ጎጃም፣ ሸዋ፣ ጎንደርና ወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሰው መቀጠሉ ታውቋል። በአገዛዙ ጦር በኩልም ሆነ በፋኖ ኃይሎች በኩል አመራሮች ጭምር የተገደሉባቸው ከባድ ውጊያዎች መደረጋቸውን የታወቀው አገዛዙ ጦር በኩሉ በምስራቅ ጎጃም ዞን አምስት ወረዳዎችና በሰሜን ወሎ ዞን ጊራና ቀጠና በህገ ወጥ መንገድ ሲንቀሳቀሰው ነበር የጽንፈኛ ቡድን ላይ ሰብአዊና ቁሳዊ ኪሳራ አድርሻለሁ ብሏል። በክልሉ ጎንደር ቀጠና የተለያዩ አካባቢዎች ውጊያ የቀጠለ ሲሆን በማዕከላዊ ጎንደር ዞን ኢንፍራንስ ከተማ አቅራቢያ የፋኖ ኃይሎች ባደረሱት የድፍጢያ ጥቃት በተሽከርካሪ ሲጓዙ የነበሩ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎንደር ዳግማዊ ቴዎድሮስ ኮርን ያስታወቀው በተመሳሳይ በዞኑ ምስራቅ በለሳ ወረዳ ቆላ ሐሙሴት ከተማ ለተከታታይ ሶስት ሰዓታት በተደረገው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል ተብሏል። ማጥቃቱን የከፈቱት የፋኖ ኃይሎች መሆናቸውን ያስታወቀው የአፋባ ዳግማዊ ቴዎድሮስ ኮር በውጊያው ከያ በላይ የአገዛዙ መከላከያ አባላትና አምስት አባላት ተገድለዋል ብለዋል። በተያያዘም በጎጃም ቀጠና በርካታ አካባቢዎች ውጊያ ላይ አሉ ያሉ የፋኖ የመረጃ ምንጮቻችን በተለይም በባህር ዳር ዙሪያ ጃዊ አምበር አቸፈርና ሰብአዊና ቁሳዊ ጉዳት የደረሰባቸው ውጊያዎች ቀጥለዋል ተብሏል። በትላንትናው ዕለት በባህር ዳር ከተማ አስተራር ስር በምትገኘው ወራሚት ቀበሌ ጭንጫና አንታጉሳ አካባቢዎች የብልጽግና አመራሮች የአርሶ አደሮችን የነፍስ ወከፍ መሳሪያ ለማስወረድ ጦር ይዘው መግባታቸውን ተከትሎ የፋኖ ኃይሎች ውጊያ ከፍተውበት የብልጽግና አመራሮች እና ጦራቸው መሸሻ ሲያሻሹን የአማራ ፋኖ ብሔራዊ ሀይል ጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ አስታውቋል። በተመሳሳይ በሰሜን አቸፈር ወረዳ ከይስማላ ጊዮርጊስ ና ሊበን አቅጣጫ በመነሳት በሌሊት የፋኖ ይዘት ለማጥቃት የተንቀሳቀሰ የአገዛዙ ጦር ጋር በተደረገ ውጊያ ሰብዊ ና ቁሳዊ ጉዳት መረሱም ታውቋል። የፋኖ ኃይሎች የአገዛዙ ጦር እቅድ ቀድሞ በማወቅ የደፈጣ ጥቃት እንደፈጸሙ ነው። አፋባ ጎጃም ሶስተኛ ክፍለ ጦር የቤት ወድድ አያሌ መኮንን ብርጌድ አስታወቀው። በምስራቅ ጎጃም ዞል ወጀል ና ዱቄ ከተሞች ላይም ከሌሊት ጀምሮ ለ ለሰዓታት የዘለቀ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አፋ በጎጃም ሰባተኛ ክፍለ ጦር በኩሉ በውጊያው በርካታ የአገዛዙ ጦር አባላት መገረላቸውን በመጥቀስ የአካባቢው የሚንሽ አስተባባሪ ደግሞ ፋኖ ተይዟል አስታውቋል። በቀጠናው በአሶ ሊበን ወረዳ ኮርክ ከተማ ከሚገኘው የአገዛዙ ካምፕ ውስጥ ሰባት የመከላከያ አባላት ከራሳቸው ጦር ጋር ተታኩሰው ጉዳቱ ማድረስ ወደ ፋኖ ኃይሎች መቀላቀላቸውን የመረጃ ምንጮች ጨምሮ ተናግረዋል። አፋ በጎጃም ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ በኩሉ በመተከል ዞን መንደር 24 አካባቢ ካምፕ ባደረገ የአገዛዝ ጦር ላይ ሌሊት 9 ሰዓት ጥቃቱ ማድረስ አመራሮችን ጨምሮ የአገዛዝ ወታደሮች ላይ የሞትና የአካል ጉዳት አርሻለሁ ሲል አስታውቋል። የሚሊሻ አባላትን በፋኖ ተይዘዋል ነው ያለው። አፋባ ጎጃም አራተኛ ክፍለ ጦር። በተመሳሳይ በወሎ ቀጠና ጓርላ፣ አምባሰልና ሀብሩ አካባቢዎች የቀጠለው ውጊያ የአገዛዝ ጦርና የፋኖ አመራሮች ጨምሮ በርካቶች የተጎዱበት መሆኑ ታውቋል። በተለይም ሰሜን ወሎ ዞን ጓርላ ወረዳ ቋራና እምባጮ ተራራ አካባቢ ትላንት ተደረገ ከባድ ውጊያ ያገዛዙ ጦር ሻለቃ አመሪን ጨምሮ ከአርባ በላይ ያገዛዙ ወታደሮች መገረላቸውን የታወቀው በውጊያው የፋኖ ኃይሎች ጉዳት አድርሶባቸዋል ያሉት የመረጃ ምንጮች በዚህም በኮሎኔል ፋንታ ሟባ የመራ የአማራ ፋኖ ወሎ ቤት አማራ እዝ አመራር የነበረው ፋኖ ደም ሲመር ከወራ ደርቤ እንዲሁም ጌታቸው አሻግሬ በውጊያ መገረላቸውን የመረጃ ምንጮች አረጋግጠዋል በዛሬው ዕለትም በክልሉ ሰሜን ሸዋ ዞን መራ ቤት የቀጠና በልበሊት እና ጀማወንዝ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታውቋል። የአገዛዝ ጦር ከንሳሮ ለሚካለም ከተማና ከፊጥራክ ተጨማሪ ኃይል እያንቀሳቀሰው ውጊያ መክፈቱ የታወቀ ሲሆን የፋኖ ኃይሎች እኩላቸው ቀድሞ ገዥ መሬት በማያዝ ከባድ ምላሽ እየሰጡ እንደሚገኙ ነው ያስታወቁትም። በሌላ በኩል የአገዛዝ ጦር ምስራቅ ጎጃም ዞን አምስት ወረዳና በሰሜን ወሎ ዞን ጊራና ቀጠና በህገ ወጥ መንገድ ሲንቀሳቀስ በነበረ የጽንፈኛ ውድል ላይ ሰብአዊና ቁሳይ ኪሳራ አደረሱ ሲል አስታውቋል። በምራብ የኮር አዛዥ ብርጋዴር ጄኔራል አዘው መኮንን በናርጅና ናውጋ በሁለቱ እጅ እንዲሁም አዋበል በነማይና በአሶ ሊበን ወረዳዎች አሰሳ በማድረግ የጽንፈኛውን አከርካሪ መተናል ብለዋል። የአገዛዝ ጦር አዛዥ አከርካሪው መታን በሚል ለማሳያነት ያቀረበው ደግሞ ተኳሽና ሞተር ሳይክል ይዘናል የሚለውን ሆኗል። በተመሳሳይ በሰሜን ወሎ ዞን ጊራን አካባቢ የጽንፈኛው ቡድን ላይ እርምጃ ወስጃለው ያለው የአገዛዝ ጦር ያደረሰው ጉዳት ምንድን ነው የሚለው ግን አላመለከተም። ፊልድ ማርሻል ብርሃኑ ጁላ ከኤርትራ ጋር ቀይ ባህርን በጋራ ለመጠቀም አቅደን አልተሳካልንም አሉ። በተጨማሪም በሶማሊያ አልሸባብን እንደግፍ የሚጓጉ ኢትዮጵያውያን አሉ ያሉ ሲሆን ፊልድ ማርሻሉ በውጊያ ታዲያ ደምስሰናቸዋል ብለዋል። ግብጽና ሳውዲ ሂደን ልንቀጥረው የምንችል ሰው አጠናል ሲሉ የተናገሩት ፊልድ ማርሻሉ ኤርትራና ቀይ ባርን በተመለከተ በተናገሩበት ንግግራቸው ኤርትራ አሁን ላይ ኩርፊያው አመጥታለች መወራጨት ማለት ሲሉ ከሰዋል። የብልጽግናው መንግስት የጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ቀይ ባርን ያጣነው በራሳችን ችግር ነው፣ ውስጣችን ማየት አለብን በማለት ሲናገሩ ተደምጠዋል። ከሰሞኑ ለፓርላማው የውጭ ጉዳይ ኮሚቴ ሪፖርታቸውን ያቀረቡት ፊልድ ማርሻል ብርሃኑ ጁላ በተለያዩ ጉዳዮች ያቀረቡት ሪፖርት በተመለከተ የአገዛዙ ሚዲያዎች እየቆራረጡ መልቀቃቸውን ቀጥለዋል። አገዛዙ ለህዝቡ የአገሪቱን ጦር መሪ ያቀረቡት ሪፖርት በተመለከተ በግልጽ ማቅረብ ሳይሆን መረጃውን አፍኖና ቆራርጦ ማቅረብን የመረጠ ሲሆን ፊልድ ማርሻሉ ሲናገሩ የተደመጡባቸው ዋነኛ ጉዳዮች ግን ጦርነትን፣ ቀይ ባህርና የዜጎችን በአንዳነት ወይም ደግሞ ሌላ ሀገር የሚሸጡና የሚለወጡ መሆናቸውን እንዲሁም የሀገር ውስጥና የውጭ ጠላት ላይ እያተኮሩ ጉዳዮች ሆኗል። አሁን ላይ ፊልድ ማርሻሉ ከተናገሯቸው ጉዳዮችና በአገዛዙ ሚዲያዎች ከተለቀቁት መካከል አንዱ ለመተባበር ብዙዎችን ጋብዘናል፣ ኤርትራን ሳይቀር ጋብዘናል፣ አብረን እንስራ ብለናል ባህር ሰዎችንም ይሆናል ብለና የሃያ ዓመት ፍጥጫ ይቁም ብለን መንግስታችን የነበረው ቁርሾ መፍታት ወደ ልማት ወደ ኢንቴግሬሽን ወይም ወደ ጋራ ጠቃሚነት ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙ በስን ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድጠቀም በጣም ሰፊ ትራስት ሰርቷል ሲሉ ተደምጠዋል። ታዲያ ፊልድ ማርሻሉ በጣም ባልተለመደ መንገድ የኢትዮጵያና የኤርትራን ግንኙነት ለመፍታት መንግስታችን ረጅም ርቀት ሂዷል በማለት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 የባህር በር ይዤ እናንተን እንደፈለግኩ ላድርጋችሁ የሚል አስተሳሰብ ስላለ፣ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይህን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥተዋል መወራጨት ፊልድ ማርሻሉ የራሳቸውን ዜጎች በቅጥረኝነት የከሰሱ ሲሆን በአሁኑ ሰዓት በአገሪቱ ስራጠው ዩኒቨርሲቲ መግባት አቅጧቸው አገሪቱ በተከተለችው የጦርነት ፖሊሲ የተሳደው በውጭ ሀገር የሚንቀሳቀሱ ዜጎችን ጭምር በቅጥረኝነት መከሰሳቸው ተሰምተዋል። አሁን ላይ ይላሉ ፊልድ ማርሻሉ የእኛ ሰው ቅጥረኛ ነው ማለት የተናገሩ ሲሆን የእኛ ሰው ለአልሸባብ ተቀጥሯል፣ ለሱዳን ተቀጥሯል። የእኛ ሰው ለመቀጠር ዝግጁ ነው። አሁን ላይ የራሳችን ዜጎች ከጥላት ጋር እየተቀጠሩ ነው። እንዴት አይነስልን ቦላ እንደሆን አይገባኝም ይላሉ። ታዲያ እሳቸው በኩላቸው ግብጽ ሄደ አውሮፓ ደህ ገንዘብ ከፍለ የምትቀጥረው ሌላ ሀገር ሰው ግን አታገኝም። የእኛ ብቻ ነው ይላሉ። አልሸባብ ገብተው ተቀጥረው በውጊያ ገድል ናቸዋሉ ያሉ ሲሆን አሁንም ለሻዕቢያ ለመቀጠር እየተዘጋጁ ዜጎች አሉ ማለት ሲሆን እጅሉም ተደምጠዋል። የእኛ ሰው ኢሞሽናል ነው። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኘም አታገኝም ሳዑዲ ሄዳ አታገኝም፣ አውሮፓ ሄዳ አታገኝም፣ ቻይና ራሺያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከ ምን ይላል መሰለ፣ ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ህዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። አሁን ደግሞ ለሻእቢያ ለመቀጠር ያለው ሽሩ ጉድ ሊነግራቸው አልችልም። በራሳቸው ሀገር ላይ የሚደረግን ጦርነት ለሰባት ዓመታት የመሩት ፊልድ ማርሻሉም የባህር በርን ያጣነው ተወረን አይደለም በራሳችን ችግር ነው ማለት ነው የሚናገሩት። ከዚህ በፊት በውጭ ጠላቶች ነው የባህር በራችን ያጣነው የተነጠቅ ነው ማለት ያገዛዙ የተለያዩ አመራሮች የሚናገሩ ሲሆን፣ ፊልድ ማርሻሉና ዋና የጦር መሪው ግን በራሳችን የጦርነት አመል ነው ይህን ያጣነው ይላሉ። ተቆራርጦ በመንግስት ሚዲያ በመወጣው ንግግራቸው ላይ እኛንን የባህር በሩን ያስወሰድ ነው ያሉ ሲሆን እርስ በርስ እየተዋገ ጋና ያጣነው የውጭ ጠላት ላይ ጣት መቀሰር የለብንም፣ የውስጥ እንስሳት ፀዳም ወደ ውጭ ጣት መቀሰር የለብንም በማለት በቅርብ ጊዜያት ውስጥ የውስጥ የሚሏቸው ኃይሎች ላይ ከፍተኛ ውጊያ ለመክፈት የተዘጋጁ መሆናቸውን ሲዙ ተደምጠዋል። ውጭ መጥቶ ባህሩ ኃይሉ ማን ነው? ባህር በሩን የወሰደብን ጉልበተኛ አልነበረም ወይ? በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን? ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ እኔ እበልጥ እኔ እበልጥ ስንባባል አንዱ ጸረ ሰላም ኃይል ሌላውን ፀረ ሰላም ኃይል እየወለደ ታሪካዊ ጠላቶች ደግሞ እነሱን ተጠቅመው እኛ ስልሳ ዓመት ከጦርነት እንዳንወጣ በማድረግ የእኛ ደግሞ ደጅ ጠናል። ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል፣ ሚዳ ይከፍቱለታል። ከዛ ብሶተኛ ተቆርቋሪ ይመስላል ይሄ መንግስት ጠንካራ ስለሆነ ነው፣ እንጂ የምትቋቋመው ነገር ዓለም በዚህ አምስት ስድስት ዓመት የተካሄደው የራሳችን ራሳችን አጥፊዎች ራሳችን ቤትን ሳታጸዳ፣ ሌላ ጣት ብትቀስር ባለፉት ሳምንታት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከኤርትራ ጋር የቃላት ጦርነት አልገባንም በማለት ክደው የተደመጡ ሲሆን አሁን ደግሞ የጦር ፊልድ ማርሻል ኤርትራን ጨምሮ በቀጠና ያሉ ሀገራትን እየጠሩ የኢትዮጵያን ዜጎች ለኩ ዓላማቸው ጭምር የሚቀጥሩና የኢትዮጵያን የውስጥ ኃይሎች ጭምር በባንዳነት በሚዲያ ክፍያ፣ በተለያዩ የጦር መሳሪያ ቅርቦች ጭምር የሚደግፉ እንደሆኑ በፓርላማ ሲናገሩ ተደምጠዋል። የብልጽግናው መንግስት ለቀይ ባህር እንድርቅ የተደረኩት በሴራ ነው ሲል ፊልድ ማርሻሉ ደግሞ የውስጥ ጦርነትና የአራቀነ ማለት ለፓርላማ በቁጭ ሲናገሩ ተደምጠዋል። ያም ሆነ የሁለቱም ኃይሎች ወታደራዊና የፖለቲካ ኃይሎቹ በአሁኑ ሰዓት የሀገር ውስጥ ጦርነትን በቀጠለበት ሁኔታና የዜጎችን ጥያቄ መፍታት ባልቻሉበት ሁኔታ ስለ ባህር የሚያወሩትን ጉዳይ ወደ ጦርነት እንዳያሻቅብ የብዙዎች ስጋት ሆኗል። መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣይ ያቁሙ የተባለው ስህተት ነው ማለት የአሜሪካ አምባሳደር አስተባበሉ። በኢትዮጵያ አሜሪካ አምባሳደር እርን ማሲንጋ ከሳምንታት በፊት የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣይ እንዲቆም በሚል በኤምባሲው ማህበራዊ ገጽ የተላለፈው መልእክት በአሰራራዊ ስህተት የወጣ ነው አሉ። አምባሳደር ማሲንጋ ግንቦት 15 2017 ዓ ምት ያስተላለፉት ይህ መልእክት ከኤምባሲው የፌስቡክ ገጽና ኤክስ ገጾች ላይ ተነስቶ በተመሳሳይ ቀን ተሻሽሎ እንዲወጣ ተደርጎ ነበር አምባሳደሩ ለሩት፣ ታዲያ ሰኔ አምስት 2017 ዓ ም ለጥቂት የሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ በሳቸው ስም የወጣው መልእክት ቀድመው እንደማያውቁትና በአስተዳራዊ ስህተት የወጣ እንደሆነ ተናግረዋል። ስህተት ነበረ፣ ከስህተት ያለፈ ትርጉም የሚሰጠው አይደለም። በአስተዳራዊ ግፊት ምክንያት ቀድሞ የነበረ እኔ ያልተመለከትኩትና ይሁንታ ያልሰጠውበት ረቂቅ ነበር የተጠቀምነው ወይም ማህበራዊ ሚዲያ ላይ እየወጣ ከዚህ በኋላ የእኛ ትክክለኛ አቋም የሚያንጸባርቅ መልእክት እንዲወጣ ተደርጓል ሲሉም ተደምጠዋል። የአሜሪካ ኤምባሲ አውጥቶት የነበረውንና አምባሳደር ኤርቪን ማሲንጋ ፌራ ፌዴራል መንግስት በህዝቡ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀርቡበት መልእክት በኤምባሲ ፌስቡክና ኤክስ ገጾች ላይ ነበር የተለጠፈው። ከጥቂት ሰዓታት በኋላ ይህ መልእክት ተነስቶ በአዲስ ተቀይሯል። እንደ አዲስ የወጣው የአምባሳደሩ መልእክት ላይ ታዲያ የድሮን ጥቃት በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከሀይል ውጭ ያሉ ሰላማዊ አማራጮችን መፈለጉ እንዲቀጥል በሚጠይቅ ጥሪ ተተክቷል። ለፌዴራሉ መንግስት ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችን ያዘለ የነበረ ሲሆን አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። አምባሳደሩ ተጠቅመውበት የነበረው አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክት ነበረ። አምባሳደሩ በመጀመሪያው መልእክታቸው ታዲያ የፌዴራል መንግስት በአፋጣኝ በራስ ህዝቡ ላይ ድሮን መጠቀም እንዲያቆምና ስምምነቶች እንዲያመቻችን ጠይቃለን ብለዋል። ይህ ጥሪ የተካተተበት የአምባሳደር ማርሴን ማሲንጋ መልእክት ከሰዓታት በኋላ ከኤምባሲ ፌስቡክ ገጽና የኤክስ ገጾች ተነስቷል። አምባሳደሩ በትላንትናው ዕለት በሰጡት መግለጫ ላይ ተሻሽሎ የወጣው መልእክት ላይ የሚመለከታቸው አካላት ደርሷ አለም ሲሉ ገልጸዋል። ሰባት ሰዓት ገደማ ላይ በ በድጋሚ የተለጠፈ የአምባሳደሩ መልእክት የድሮን ጥቃትን የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ ያሻሻል ነበር። አምባሳደሩ ታዲያ በኦሮሚያ የሚካሄደውን ግጭት ለማስቆም የኦሮሞ ነጻነት ሰራዊት ድርድሮች እንዲቀጥል ጥሪ እናቀርባለን በማለትም በሰዓቱ አስቀምጠው ነበር። በመጀመሪያው መልእክታቸው ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ምልክት ጋር ወደፊት እንዲመጣ ጥሪ ታቀርባለችም የሚለው ቀዳሚ ሆኖ ነበር። የመንግስት ኃይሎች በአማራና በኦሮሚያ ክልል ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር በሚያደርጉት ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የህዝብ እንቅስቃ እንቅስቃሴ በከፍተኛ ሁኔታ እየተስተጓጎለ መሆኑን በተለያዩ ጊዜያት የሚወጡ መግለጫዎች ያሳያሉ። ይህን በተመለከተ ታዲያ ጦርነት እንዲቆም፣ መንግስትም ከሚፋለሙት ኃይሎች ጋር ስምምነት እንዲያወርድ አሜሪካና ሌሎች ሀገራት የሚያወጧቸው መልእክቶች አሁንም ተጠናክረው ቀጥለዋል። ጋዜጠኛ ተስፋለም ወልደየስ በስድስተኛ ቀን ከእስር መለቀቁ ተሰምቷል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱን ጠበቃው አቶ ቤተማርያም ናቸው ያረጋገጡትም። ተስፋለም ከእስር የተፈታው ዛሬ ዓርብ ሰኔ 6 2017 ዓ.ም እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ መሆኑን ቤተማርያም ገልጿል። ባለፈው ማክሰኞ ሰኔ 3 2017 ዓ.ም የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት በ15 ሺህ ብር የገንዘብ ዋስትና ከእስር እንዲፈታ ወስኖ ነበር ነው ፖሊስ ለአዲስ አበባ ይግባይ ሰሚ ችሎት አቤቱታ ማቅረብ ሳይፈታ ቀርቷል። ይግባይ ሰሚ ችሎት ሰኔ አ 2017 ዓ ምት ጉዳዩን ከመረመረ በኋላ የፖሊስን አቤቱታ ውድቅ በማድረግ የስር ፍርድ ቤት ውሳኔን በማጽናት ጋዜጠኛው የዋስትና መብቱ እንዲጠበቅለት በድጋሚ ወስኖ ነበር። ነገር ግን ፖሊስ ይግባኝ ሰሚ ፍርድ ቤት ውሳኔ በመቃወም ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት በድጋሚ አቤቱታ አቅርቧል። ሰበር ሰሚ ችሎቱም ሐሙስ ሰኔ 5 2017 ዓ ም የፖሊስ ይግባኝ አቤቱታ አያስቀርም በሚል መወሰኑ የኢትዮጵያ ኢንሳይደር ባለቤት ሀቅ ሚዲያ ዋና ኮሚኒኬሽን ባወጣው መግለጫ ላይ ቤፋ አስታውቆ ነበር። ተስፋ አለም የመጀመሪያው ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኘው የፖሊስ መምሪያ ሰኞ ሰኔ ሁለት ቀን 2017 ዓ ም ቄራ አካባቢ ወደሚገኝ የፖሊስ መምሪያ ተዘዋውሮም ነበር። ጠበቃ ቤተ ማርያም ኃላፊዎቹን አነጋግረውት ነው የሚወጣው ተብሎ እስጢፋኖስ አካባቢ ወደሚገኘው ፖሊስ መምሪያም ዛሬ ረፋድ መወሰዱን ለቢስ ተናግሯል። በአዲስ አበባ ከተማ ሰሚ ችሎት አያስቀርብም በሚል ውድቅ የተደረገበትም ትላንት ረፋር ላይ ነበር። ነገር ግን የፍርድ ቤት ትዕዛዝ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ለማስረከብ ቢሞከርም ተቀባይነት አልተገኘም ተብሏል። ያም ሆኖ የዛሬ ተስፋ አለም ታዲያ በመለቀቁን የተሰማው እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጽማለች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት ፈጽማን የእስራኤል መከላከያ ሚኒስቴር ዛሬ ጠዋት አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊን ጨምሮ ሶስት ወታደራዊ አመራሮች ሲገደሉ አጠቃላይ ደግሞ በኢራን ሳይንቲስት ናቸው የተባሉ ሰባት ሰዎችም ተገድለዋል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በኩላቸው በኢራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና የተገደሉት መካከልም ሲቪሊያን ይገኙበታል ሲሉ ከሰዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ የተሰማ መሆኑን ነዋሪዎች ተናግረዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብሏ። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗንም ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታረስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አዋጅ አወጀች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናት ጨምሮ ሰላማዊ ዜጎች ትግር ነው ሆሴ ሳላሚ በዚህ ጥቃት ከተገደሉ ከፍተኛ አመራሮች መካከል አንዱ ኔላም ቢቢሲ የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሊየር ሳይንቲስቱ ፍሬድሪን አባሲ መገድላቸውንም የመንግስት መገናኛ ብዙሃን ዘግበዋል። ፍሬድሪን አባሲ ለኢራን የኒውክሊየር ማበልጸጊያ አንበሳውን ድርሻ እንደተጫወቱ የሚነገርላቸው ነበር። ሳይንቲስቱ ከዚህ ቀደም በአውሮፓውያን 2010 በቴህራን ጎዳና ላይ ከተቃጣባቸው ግድያ ሙከራ መትረፋቸውን ቢቢሲ አስታውሷል። ሌላኛው በዚህ ጥቃት የተገደሉት የኒውክሊየር ሳይንቲስት በቴህራን የሚገኘው የእስላሚክ አዛዲ ዩኒቨርስቲ ፕሬዚዳንት መህዲን ተራንች ናቸው። ኢራን አሜሪካ የእስራኤል ጥቃት ደግፋል ስትል የከሰድ ሲሆን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈች ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቱ እንደሚፈጸም እንደሚያውቁ፣ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሊየር መራ ግብሯል ለመቀነስ ከአሜሪካ ጋር ለምታደርገው ድርድር እንደምትቀጥል ተስፋ እንዳላቸውን በድጋሚ ገልጸዋል። ትራምፕ ታዲያ በትሩዝ ሶሻል ሚዲያቸው ላይ አሁን በጻፉት መሰረትም አሁን ላይ ኢራን ወደ ድርድሩ ተቀምጣም ድርድሩን የማትፈርምና የማትስማማ ከሆነ አደጋዎች እየበዙ ይመጣሉ፣ ብለዋል። ኢራን የኒውክሊየር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛ ለመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመበችባትን ጥቃት እንዲዋግዝ ጥሪ አቅርባለች። የኢራን ውጭ ጉዳይ ሚኒስቴር ጥቃቱን የዓለም ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስትሩ ያስጠነቀቀው። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱ ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቃል አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያረሰችው ጥቃት አውግዘው ሁለቱ ወገኖች ቀጠናውን ወደ ክፋ ጦርነት እንዳይገባ እንዲቆጠብ ጥሪ አድርገዋል። መላው አለም አቀፍ ተቋማትና ሀገራት ጥሪያቸውን እያሰሙ ሲሆን የአፍሪካ ህብረትን ጨምሮ አለም አቀፍ ተቋማትን በዚህ ጉዳይ ላይ ጥሪ አቅርበዋል። የጎረቤት ሀገራት የእስራኤልና የኢራን አጠቃላይ እንቅስቃሴ በተመለከተ ስጋት እንዳላቸው አሁንም መግለጫዎች እየወጡ ቀጥለዋል። የተወዳችሁና የተከበራችሁ የቲኒስ ቤተሰቦች ለት መረጃዎች እነዚህ ነበሩ። መልካም ዜና